ወይኔ የዘንድሮ ባለትዳሮችና ፍቅረኛሞች ምን እየሆኑ ነው እናንተ? ሀይሚ ተደበደበች። ሶማናት ሶስት እና የምትባለዋ እንግዲህ የሆነ ነገር አንስታ እየበተነች ነበር ምን እንደሆነ አላውቅም። እና ለባለኬኮቹ ነው የሚገባቸው፣ ለእኔ አይገባኝም ጋይስ። እና ምን የምላቸው ሀይሚሻ ምን እየሆንሽ ነው? እኔ እናት፣ ኧረ ተይ በሕግ አምላክ ይሆንብሽ። ያው አንቺና አብርሃም ተጠምዳችኋል፣ ስለዚህ ወደ ራስሽ ተማለሽ። ብሩኬ ምን እያለ ነበረ? እኔ የኔና የሀይሚ ጉዳይ ያው አብቅተዋል፣ እናንተም በጣም ይቅርታ ተመልካቾች፣ ብሎ እንግዲህ እየጠየቀ ነበረ በኒፍታ ቤት ማለት ነው። እኔ ከአሁን በኋላማ መከታተል ጀምራችኋለሁ። እናንተ እናንተ ተጨራረሱ፣ እንጂ ሁለታችሁ። አንቺ ከዳኒ ጅንጅብል ጋር እማይሆን ነገር ነው። የምሬ ነው ብለሽ፣ የጅንጅብል የሚያክል ልጅ የድብኝት ማለት ነው። እና ሶስና ደግሞ ሕይወትሽን ታጠፋዋለች። አቅል የላትም ስርዓት የላትም። ሀይሚ በነገራችን ላይ የፈለገ ነገር በነገራችን ላይ ስራ ነው የሚሰሩት ነገር ግን እኔ አላቅም። እኔ ስራ እየመሰለኝ ነው ማለት ነው። ከዛ ውጭ እኔ ይሄ እውነተኛ ታሪክ ነው። ሀይሚ አታደርገውም፣ ጋ ሰዓት አታደርገውም ነው የምላችሁ እና እኔ ጠርቶኝ ነው ወይም

አንቺ ተደባዳቢ እንዴ? በጉልበትሽ ነው እንደምትተማመኘው? እና እንትና ማ ነው እና ሚፍታ ለ አይደለም ረሙ ምናምን እየተናገሩስ ነበረ የሀይሚ ሁለት መቶ ኬ ለምን ታከብራለህ? የሶስት እና ሰላሳ ሺህ ሰት ታከብር እያሉት ነበረ። እና በዚህ አጋጣሚ ሀይሚሽ ተጠምደሻል። ስለዚህ ቀስ ብለሽ አሾልከሽ በገባሽበትን መንገድ ወተሽ ወደ ብሩኬ ተበለሽ። ብሩኬ ወደ የት ሄዷል? ጋይስ ሄደዋል? እንደ አልሄደም እኔ እስካየሁት ድረስ እስካሁን እና ተመልሰሽ ወደ ብሩኬ ብትመጭ ነው የሚሻለሽ ግን እኮ ማለት ነው ተዛዙረው ምን ብለው ተፈነካክተው ተደባድበው ተጣልተው ብሩኬና ሀይሚ አንድ ነው የሚሆኑት። የሚገርመው ነገር ጋይ የምሬንምረች አንድ ነው የሚሆኑት ማለት ነው እና ሁላቸውም እንደዛ ናቸው። አሁን ይሄ የኢፍሬም ቤዛ የምትባለዋ እሷም ዞራ ሰዛ ዞራ ትመጣለች። አሁን ለትንሽ ጊዜ ነው የራቀቸው እንጂ እድሜ ልኳለች ርቅ አይደለም ወይ ነው ነገሩ እና ጋይዝ ሶስና ግን በመደባደብ በመሳደብ ነው የምታምን እና ሀይሚ ግን ጨዋላት፣ አትሳደብ። ስትሳደብ አይቻታል አቅም የሆነ ሰውን ስታንቋሽሽ ወይም በቃ ለዲባባም ለምንም ይሁን ስትሳደብ አይቻታል አቅም። ሶስና ግን በመሰዳደብ በጉልበት በመደባደብ ነው የምታምነው። ከዛ ውጭ የምታምንበት ምንም አይነት ርዕስ የለም። አንድ ቀን

እየተባረኩ እየተሰደባችሁ ነው ረ በህጋ ብረቂ ውልባችሁ ተው። ሴቶቹ ከወንዶች ጋር ወንዶቹ ከሴቶች ጋር ምን እየሆነች ነው እንዴ? ተደበደብሽ? አሁን ዛሬ አልቆላት ነበረ ጋ አሁን ለመፈጠፍ ፍጣት ሳሁን ሲጋፉ እንደዛ እየሰው ወንበር ጨረሰው። አቤት ጠግባቸው አለ የኢትዮጵያ ዩቱበሮች የምር ጥግብ ነው ያላችሁ። ወንዶቹ በተለይ ተደባደቡ ላቸዋለሁ ወንበር ሰበሩ ላቸዋለሁ የቀረበው ምግብ ደፉት ላቸዋለሁ ብቻ ላያላቅላቸውም። ለማንኛውም እና አሁን ሀይሚ ሳትበላሺ አደራሽን ተበለሽ ወደዛ ነው። ትላንትና ግን ብሩኬ ሜሽን አድርጋ ምን እያለች ነበረ? ፍቅር በረታ ምንድነው ሚለው? እኔ ዘፈን አልችለም እና ፍቅር በረታ ብኝ እያለች እንግዲህ የዘፈነችለች ነበር። ማነው ሜሽን ያደረገችው? ብሩኬ እንዴት ሜሽን ይደረጋል? እንዴት ሜሽን ይደረጋል እንዴ? እናንተ ለምሳሌ ብሩኬና ሀይሚ የተለያዩ ቢሆኑ በነገራችን ላይ ብሩኬ ማለት ነው። ለምንድነው የፍቅር ጥያቄ መታቀርብላችሁ ላይ ሀይሚ ለምንድነው እናንተ እኛ እኮ ዝም ብለን ዋይ ዋይ ዋይ እንበል እንጂ እኮ አንድ ቀን እኮ ባልና ሚስቶች ነን፣ ወይም ደግሞ ፍቅረኛ ሞች ነን ሲለው አልሰማንም። ነገር ግን አክታችሁ ፍቅረኛ ሞች አክት ነው ጋይስ ይህ የማይዋሽ እውነት ነው። ደግሞ የሚጋባሉ ፍቅረኛ ሞች ናቸው እናንተ ይፋ ባታደርጉም እኛ ራሳችን እናቃለን እንዴ። ለምን አንድ ሴት የአንድ ወር እርጉዝ አትሆን? እናቃለን አሁ እናቃለን። ከእኛ ከተመልካቾች የሚያመልጥ ነገር የለም ከመዳያን ቅመሞች በተለይ የሚያመልጥ ነገር ምንም አይነት ነገር የለምና አክታችሁ በደንብ ያስታውቃል። ስለዚህ ሀይሜ እንድትታረቁ በክብሮ እንጠይቃለን። ያኔ እንድትወጪ በዚህ ርዕስ ወተሽ ወደዛ እንዲህ ሴቶቹም ከወንዶች ጋር ወንዶቹም ከሴቶች ጋር ተለጣጠፉ እየተባለ ነው። አንቺ ልጅ ተይ ተይ ተይ፣ እንደ በፊትሽን ቀጠይበት እዛው ተመለሺ። የምሬ ነው የምላችሁና ብሩኬ ግን ፈገግ ብሎ መጣ። እንግዲህ በኒፍታ ቤት ሲናገር ነበረ። የሌን ነገር አብቅተዋል ከሄጽ እናንተ አትሳሳቱ፣ የምሬ ነው ምላች፣ አትሰዳደቡ። እኛ ግን ሀይሚን የሚሰድባት ሌላ አካል መጥቶ ሀይሚን የሚሰድባት ከሆነ ስደ። አሁን እየተሰደበች ነው ችልጅ። ሀይሚ በምድ የምትሰደበው አብርሽ ነው ያስተማራት። ከወንዶች ጋር መለጣጠፍ እሱ አስለመደዋታል። እሱ ከሴት ጋር ስለሚለጣጠፍ ብቻ ብዙ ነገር እየተባለ ነው ያለው። አባታችሁ እየተሰደበ ነው። ለነገሩ ለሰው ልጅ ቦታ አትስጡ። ተሳደበ አልተሳደበ እናንተን እንዳትሰሩ ሰብሮ ሰባብሮ ለመጣል ነው ብዙ ሰው የሚሞክረው እና እናንተ ደግሞ ቦታ ሳትሰጡ አለብኝ ብላችሁ መድረስ ያለባችሁ ቦታ መድረስ። ልክ እንደ ሩታ ማለት ነው፣ ልክ እንደ ሩታና አብርሃም። አሁን ሩታና አብርሃም ከመጀመሪያው እስከ ዛሬ ድረስ ስንት ነገር ሲባሉ ነበረ። እነሱ ደግሞ አልሸነፍ ባዮች ዛሬ ላይ ደርሰዋል ማለት ነው። እኔ እናንተ ነገር እኮ ይገርመኛል። እና ሀይሚ ደግሞ ነገር ሲጀምሩ ሁላቸውም ባዴ ነው ነገር የሚጀምሩት አብርሃምና ሩታ፣ ሀይሚና ብሩኬ ማነው? ሌላ እንትና ቤዛ እና ማርቆስ። እናንተ ስንት ሰው ነው የሚያለቅሰው ይሄ ሰሞን? ለሚያለቅስ አይደለም የሚጨቃጨቀው ማለት ነው። የሚጨቃጨቀው እረ የማይጨቃጨቅ የለም። ፍቅርና ፉፉን ጀምረዋል እና እንደ ቡታጀር ጠቅላላ፣ ደግሞ የቡታጀራ ዩቱበሮች ናቸው ጠቅላላ። ዳን የሚባለው አውጡት፣ እነረሙ አውጡት፣ አውጡት። እሺ ሌላ ማን አለ? በቃ እነዛዎች፣ ይሄ ረብሻ የሚያመጡት በተለያኛዎቹ ናቸው። ያለምንም ጭቅጭቅ የቡታጀራ ልጆች ናችሁ። የምሬ ነው ምላችሁና እንግዲህ ሀይሜ ቀለበት አይደለም ያደረገችው፣ እንትን ነው። ምንድን ነው ሁለት መቶ ኬ ሲጀምር ሁለት መቶ ኬ መሆኑን እኮ ያስታውቃል። የተጻፈበትን እኮ ያስታውቅ ነበረ። በሳሳ ግን ቀለበት ነው ቀለበት ነው ቀለበት ነው። እናት ሙኝ ላ ቀለበት ዝም ብሎ ልጅቷ ቀለበት ጥልቅ ሲያደርግላ ጥልቅ አድርጋ የምታስገባ ይመስላችኋል እንዴ? ሴትን ልጅ እንዴት ብላ ው ኒካ ያለ ይሆነኛል አይሆነኝም ሳትል ኒካ የምታስር ሴት አለች እንዴ? ወይም ደግሞ ሰማኒያ የምታስር ሴት አለች እንዴ? እናታ ሀይሚ ዝም ብላ ጥልቅ ብላ ቀለበት የምት ሲደረግለት ተቀብላት ጥልቅ ብላ የምትገባ ይመስላችሁ አለ። ደግ አይሰራ በጋ ብላ እኮ ይሆንባችሁ። እንደ ሞኛቱን አንዳንዴ እኮ ነቄ ይኮናል። ኧረ በለው እንደዚያው ዘምብሎ ነይ። አይ ስንት ጊዜ ነው? አሁን ቪዲዮ መሰራት ከጀመሩ ከዳኒ ጋር በጣም ትንሽ ጊዜ ነው፣ ቅርብ ጊዜ ነው። በቅርብ ጊዜ ውስጥ ቀለበት አደረገላት። እሺ። እና ቀለበቱ ተቀበለችና ለበሰች ሀይሚ ያኔ ከዛ ልታገባው ቃል ገባችለት። ኧረ ተው፣ ኧረ ተው። እኛ እኮ አራዳ ነው እና ሁለት መቶ ሆኖ ነው የመጀመሪያ ማወቅ ያለው። ለምን የተጻፈበት ስላየውኝ ግን እኮ ሀይሚሻ ሁለት መቶ ኬ እንድትገቢ ሲረዳሽ የነበረው እኮ ብሩኬ ነበረ። ከብሩኬ ጋር ነበራችሁ እንደዛ የደረሳችሁ ልሽ ከሱ ጋር ታከብሪም ነበር። እንደ ይሄ ጅንጅብል ሰውዬ ወደዛ መለሰሽ ማለት ነው። የሆነ ትላንት ለነገሩ በምንድን ነው እያላችሁ ነበረ እናንተ ጋይስ ምን እያሉ ነበረ እናንተ በምንድን ነው በትንቁልና አስተፈረላ በሆነ ነገር እትል ብላታል ፍቅር አስያዘታል። ይህ ነገር እያለ ነበረ ማለት ነው እና ለማንኛውም ሀይሜሻ ልክ እንደ ድሮች ብትሆኝ ደስ ይለናለኛ። እኔ እናት ተመለሺ፣ ወደ ራስሽ ተመለሺ። ተይ በህጋም ለኪ ሆነበሽ እና ደግሞ የለም ብሩኬ ሌላ ይዘው ቢመጣሁን ሀይሜ ታለቅሻለሽ። ብሩኬ እሱ እንኳን ው ይዛለች እና ከፍቶታል ያናክል ደስተኛ አልነበረም፣ ዛሬ ራሱ ቪዲዮ ላይ ማለት ነው። እነ፣ ለማንኛው ውድ ቤተሰቦች ሰላም ሁኑልኝ በያላችሁበት።